ኤች አይ ቪ ፖዘቲቭ ሁኝም ወልጄ ልጄ እንደ ማስታወሻ በቃ አንድ እንደ ቅርስ ይሆነኛል ብዬ አስባለሁ። ብሞትም እንኳን ያው እንዲሁ የትም ቀርቼ ከምጠፋ የተሻለ ነገር ወይ በልጄ እንኳን የተሻለ ነገር አገኘ ይሆናል፣ እንዲህ እያልኩ አስባለሁ። ግን ምንም አይነት ነገር መተዳደሪያ ሳይኖረኝ እኔ እንደዛ እየተቸገርኩ ሴተኛ አዳሪነት ህይወት ውስጥ ሁኜ የምኖርበት ቤት እንኳን የለኝም። እዚያው ሆቴል ውስጥ እየኖርኩ ነው ቢያንስ እኔ ሳልማር ኖር ያለው ልጄ መማር አለበት። ይሄ ነገር ደግሞ ለኔ በቃ ቅጣት ነው። ወልዶ ማሳደግ እንደማልችል የዛኔ በቃ በጣም አዝናለሁ። ማታ ማታ ማንም አያየኝም፣ አለቅሳለሁ። አንድ ልጅ ናት የምታውቀው፣ እሷም ሌላ ምንም አማራጭ እንደሌለ ነው በቃ ሁልጊዜ፣ ኧረ ምን አደረግሽ ነው የምትለኝ። እኔ በቃ ሀሳቤ ተምታተውብኝ በጣም ፈዝዣለሁ። እየቆየ ሲሄድ እኮ ይጎዳሻል፣ ቶሎ እንሄድ ትለኛለች። በጣም በቃ ግራ ተጋባኝ። እንደገና ደግሞ ክትትል ለማድረግ እዚህ ቦታ ነው የምሄደው እንኳን ብዬ ለመናገር የምሰራው ቡና ቤት ውስጥ ሆቴል ነው የምሰራው ይሄ ይህንን ነገር እንዴት በማንኛው ሰዓት ነው አድርጌ ግልጽ የሆነ ነገር ሆኖ ልጁ ከቫይረሱ ነጻ እንዲሆን እንኳን ማድረግ እንዴት ነው የሚቻለው? በጣም ከባድ ነው የሆነብኝ እና በቃ ሌላ አማራጭ ሳጣ በቃ ወሰንኩኝ እና ይዘሽኝ እጃልኳት በጣም እያዘንኩ ነው የምሄደው ወደ ፒያሳ አካባቢ ክሊኒክ ነው የዛኛ ሄደችው እና አትጨናነቂ በቃ ችግር የለውም ትለኛለች አንደኛ እኔ ለመጀመሪያ ጊዜ ነው እንዴት ነው መሆነው በቃ ያመኝ ይሆን እሷ ከዚህ በፊት አስወጥቻለሁ ምናምን ብላ ነግራኛለች እና ምንም በቃ አይታወቅሽም እንደው ምንም አይነት ነገር ነው የምትለኝ ግን እኔ በጣም ውስጤ እየፈራ ነው ስንደርስ ክሊኒክ ብዙ እረፋ ነው ያለው ስም መዘገቡ ምናምን የሚካፈለውን ካፈልን፣ እርግዝና መኖርና አለመኖሩን የሚያረጋግጥ ወረቀት እኛ ጋር ግድ መኖር አለበት ብለው ሽንት መመርመር አለብሽ ብለው ሽንት መርምረውኝ፣ ይህንም ብቻ ነው ያደረጉት እንጂ ስለ ኤች አይቪ መኖር አለመኖር የጠየቀኝ ሰው ማንም የለም። እኔም አልተናገርኩም። በደሜ ውስጥ ኤች አይቪ አለ ብዬ ብናገር እነሱ አናስወጣም ካሉኝ ሌላ ችግር አለ ከፊቴ። እኔ ወረፋ ይዤ ወንበር ይዤ ቁጭ ብዬ ሲጮሁ ምናምን እሰማለሁ። በጣም በቃ የሚያሳቅቅ ድምፅ ነው የሚሰማው። እና ተጨነኩ። ጥርሴን ሁሉ እየነከስኩ ነው። ከአንድ ወንበር አንድ ወንበር ላይ ይቀመጣሉ። የእኔ ተራ ሲደርስ እየተንቀጠቀጥኩኝ ገባው። ልክ ስገባ ሂጅ ውጪ አለኝ። የሆነ መብራት ነገር እየበራ ነው። እና ገና የሰውየውን ፊት ሳይ ራሱ ፈራው። በቃ አስደንጋጭ ነው። ሰውየው በጣም ኮስተር ያለ ነው። ምንም ለእኔ የሚያስብልኝ አይነት ነገር አልመሰለኝም። ውጭ ታኛ ለኝ ታኛ አልጋ ለኝ። ከዛ እግርሽን እዚህ እና እዚህ አድርጊ እንዳለኝ አደረግኩ። ሁል ጊዜ መዋረድ፣ ስራ ብዬ በገባሁበት ሁኔታ መዋረድ፣ እንደገና ደግሞ እዚህ ራስን ማጋለጥ፣ እናት ለማልሆንበት ነገር እንዲሁኝ፣ እግርሽን ስቀይ እንዲህ ክፈቺ ሲለኝ የሚሰማኝ ምንድነው ውርደቴ ከዛ በኋላ ልክ ቢሆንም እንደ መነጽር ነገር አድርገ ብረት ይዞ ብረቱን ማህፀኔ ውስጥ ሲያስገባው በጣም ጮኩ። ዝም በይ ለምድና ምጮህ? ይኸው ሌላ ቦታ አልፌ ወጋሻለሁ እረፊ አለኝ እና ልቤ ፍስስ አለብኝ። እንዲ የተቁነጠነች ወይ ሌላ ቦታ ወጋሽ አለው ወይ ደግሞ ተቆርጦ ይቀራል። በደንብ ይጠረግልሽ አለኝ። እንደዚህ እየተጨቃጨቀ ግን ብረቱ ማህፀኔ ውስጥ ነው ያለው። ወይኔ እናቴ አልኩኝ። ምን የእኔ መወለድ ጥቅሙ ምንድን ነው አልኩኝ። ብረቱን እንደዚህ አዞርና መጨረሻ ላይ ሊያወጣው እያለ በቃ እኔ አልቻልኩም። በጣም ስገለባበጥበት ሴትዮዋን ያዣት አላት እና እጅና እጅን ሴትዮዋ ስትይዘኝ የሳባ አድርጎ አወጣው እሱ ብረቱ። ከዚ በኋላ ሳባ አድርጎ ሲያወጣውና ሴትዮዋ ስትለቀኝ ህመሙ በጣም ከባድ ነውና ካልጋ ላይ ወርጄ ነው መሬት ላይ እንዲህ በልቤኑ ድፍት ያልኩት። እዛው ከሰውዬው ጋር የነበረችው ልጅ ሞዴስ እንዳደርግ ነገረችኝ። ሞዴስ አረኩኝ። ከሚያስወርዱት ክፍል ወጥቼ ልጅቷ ጋር ሄድኩ። እየታመምኩኝ ነው፣ ማህፀኔ ውስጥ እንዲህ የሚሽከረከር ነው የሚመስለኝ ብረቱ። ከእኔ በፊትም አድርገው የወጡት እንዲህ ቢጮሆ ምንም ቢሉ እንደዚህ ተጎንብሰው ምናምን አልወጡም። እኔ ግን አጎንብሼ ሆዴና ስሬ ምናምን ነው የወጣሁት። በጣም ደም ይፈሰኛል። ከዛ በታክሲ ይዛኝ ይዘው የምንሰራበት ሆቴል ሄድን። ላስወርድ እንደሄድኩ ምናምን የሚያውቅ ሰው የለም፣ ኃላፊውም አያውቅም። እና ለምንድን ነው እናንተ ስራ በስርዓት የማትገቡት ምናምን ታቆጣ። ከዛ አስፈቀዱልኝ። ሴቶቹ እንደውም ዛሬ ብቻ ሳይሆን ነገ ምናምን ብትፈቅድላት ጥሩ ነው፣ በጣም ነው ያመማት፣ እሷ ታማለች ምናምን ተባለ። እና ታኛው ዘውኔ ስነግራት ለልጅቷም ጓደኛም በጣም እኮ ነው ደም ይፈሳኝ ስላት፣ እንዲህ የሁለት ወር ከምናምን እኮ የተጠራቀመ ደም ነው ገና ይፈስሻል፣ ትለኛለች። እንደዚህ ቶሎ ደም መቆም ካልቻለ እንዴት ነው እኔን እየጎዳኝ አይደል? በቃ በውስጥ ይላሉ። በቃ አሁን ቶሎ ነው እሞታለሁ ማለት ነው። እንደዚህ እያልኳስ እየተጨነኩኝ ታኝቼ አመሸው። አሟታል ሲባል ሁሉም ያው አብረን የምንሰራቸው በሙሉ ሚሪንዳ ግማሹ ምግብ ምናምን እያመጡ ይሰጡኛል፣ እኔ ግን አይበላልኝም። ትንሽ ፈሳሽ ነገር ብቻ ነው ሚሪንዳውን ብቻ ነው የምጠጣው። ሁለት ቀን ተኛሁም። በሶስተኛ ቀን ግን ስራ ግቢ ተባልኩኝ። ሰው ቤት ውስጥ መተኛት አልችልም። ደሜ እየፈሰሰ ሞዲስ እያረኩ ነው የምገባው። ዝም ብዬ እገባለሁ፣ አስተናግዳለሁ። ማታ ሲመሽ ገብቼ ተኛለሁ። ከሳሁ በጣም በጣም ፊቴ ከስቷል። በቃ ሙጥጥ ምንም አይነት ነገር ድርቅ ነው ፊቴ ነጭ ነጭ ይወጣብኛል ፊቴ ላይ ምናምን ነገር እንደ ጭርት ይሆናል። አንዳንዶቹ ልጆች ያስወረደ ሰው ይመስላል ፊትሽ እኮ በቃ ጭዋልሽ፣ ምን ሆነሽ ነው እንደዚህ ይሉኛል። አንዳንዶች ዝም ብሎ ለእኔ ሳይሆን የሚሉኝ ለጓደኞች የራሱ እቺ ልጅ ግን ምን ሆና ነው እከሌ እኮ እንዲህ አለ ብሎ ይነግሩኛል። ለምን ወስዳችሁ አታስመረምሯትም? እንዲህ እስከ ማለት ሁሉ ይላሉ ሰዎቹ። በፊት የሚያቀኝን ሰው ሳይ ይደበቃል። እኔ ቦታ ላይ እንኳን ቢቀመጥ ለጓደኞች ተናግሬ አይ ጸበኛ ነኝ ይሄ ሰውዬ ከዚህ ሰውዬ ጋር ጸበኛ ነን እና አስተናግጅልኝ ብዬ ነው ትቼ የምወጣው። አንቺ ነሽ ራስሽ ነ ለምንድን ነው እንደዚህ ሆንሽ? ምን ሆነሽ ነው በቃ ምን ልበል? ምን ሆነሽ ነው ሲሉኝ የምለው ነገር ይጠፋብኛል። ኤች አይ ቪ ይዞኝ ነው አልልም፣ ወይ አስወርጄ ነው አልልም። መታመም ጀመርኩ። ምንም አይነት በቃ ቅዝቃዜ እንኳን ሲነካኝ አልችልም፣ ወደኑ ያፍነኛል። ሰውነቴ ሳስቷል። ምንም አይነት ነገር መቋቋም አልችልም። በጣም መፍራት ውስጥ ጀመርኩኝ። በዚህ መካከል ግን የንቃት መስራች ከሆኑት መካከል አንዷ ብዙአየሁ እንደ እናት ነበር ስትከታተለኝ የነበረው። ምን አድርግ ቀላል እንደሆነ መድኃኒት መጀመር እንዳለብኝ ሁልጊዜ ትነግረኝ ነበር። እኔም የማማክራት እንደ እናት እሷን ነው። ስልኳ አለኝ፣ እደውላታለሁ። ምንም አይነት ነገር እንኳን ብሆን ለእሷ ነው እደውዬ የምናገረው። እሷ ለእኔ አቅልላ በቃ እኮ ማንም ሰውዬ እየኖረ አይደል ትለኛለች። ሲድፎርሽን ተከታታይ መድኃኒቱን መጀመር አለብሽ ካሉሽ ምንም አይነት ነገር እንዳትታይ መድኃኒቱን መጀመር አለብሽ ጊዜ በቃ መድኃኒት እንዴት አድርጌ እውጣለው እየትስወኝ የምኖረው ሆቴል ውስጥ ነው። ሆቴል ውስጥ መድኃኒት ይዤ እየገባው ነው የምውጠው እንዴት ነው የማደርገው? መኖር ትልቅ ነገር ነው። ራሳችን ጉርተሽ ግን መጨረሻ ላይ ትሞች ያለሽ መኖር እየተቻለ መኖር የሚቻልበትን ነገር እንዳታስመለጭ። ዝም ብለሽ ሄጂ ጤና ጣቢያ በቃ ስራዬ ብላ ትጠይቀኛለች፣ እና እኔም እንዳምን አደረገችኝ። በፊት በቃ የፈለገ ቢሆን ፀበልም እየጠጣሁ ምንም እያልኩ አልጀምርም መድኃኒቱን አልወስድም ብዬ ነበር። ከዛ በኋላ ግን ሲዲፎሬን ማወቅ አለብኝ ብያሰብኩ ሄድኩኝ ጤና ጣቢያ ሶስት መቶ ሀያ አምስት ደርሷል። አሁን አንቺ ትጀምራለሽ መድኃኒቱን። ከአንድ ወር በኋላ ስትመጪ ምን እንደሚሆን ይታይና ትጀምራለሽ ነው ያሉኝ።